መቅሩር አሁን አንድ አይነት ሐሳብ በትንሹ የረበሸው ይመስላል። ለቆንጆዋ ንግሥቱ የሆነ ስጦታ ነገር ሊያበረክትላት ቢፈልግም የት እንደሚያገኘው ግራ ተጋብቷል። ይህ ስጦታ ምናልባትም ቀለበት፣ አምባር ወይም የአንገት ሀብል ሊሆን ይችላል። ታዲያ ይህን ለመግዛት ገንዘብ ከየት ይመጣል? የሚገዛው እስከወዴት ነው? ይህን የሚያስበው ከግብጻዊ ወዳጁ ጋር ሆኖ ነው። እናም ሲፈራ ሲቸር ጉዳዩን ስላጫወተው እርሱም የቤተ መንግሥትህን ኃላፊ ወይም ሌላ አገልጋዮች ስታገኛቸው ገና ምን እንዳሰብክ በማወቅ ሁሉንም ነገር ይፈጽሙልሃል። ይህማ በጣም ቀላል ነገር አይደለም እንዴ? አለው። ከዚያ በኋላ መቅሩር ወደ ክልሉ ሲሄድ አንዱ አገልጋይ ያሰበውን ከእምሮ አንብቦ የጌጣጌጥ ማስቀመጫ የሆኑ ብዛት ያላቸውን ካዝናዎች

እንዲሁም በሰው ልጅ ልቦና እንዲህ ይሆናል ተብሎ የማይገመት ታላቅ ጸጋና በረከት ይገኛል። ታዲያ ምን ያክል ነው ዋጋቸው? ሲል ጠየቀ። አገልጋዩም መንፈስ በሚያሞቅ ፈገግታ እያየው ክቡርነቱ እስካሁንም ድረስ ከምድራዊ ሕይወት አስተሳሰብ አልተላቀቀም ማለት ነው ካለ በኋላ ክቡር ሆይ እነኚህ ስጦታዎችና ጌጣጌጦች ሁሉ ያንተው ሲሆኑ

እነዚህን ጌጣጌጦች አመጣሁልሽ ውዴ፣ ይህም ላንቺ ያለኝን ስሜት ለመግለጽ ስጦታ ይሆንልኝ ዘንድ ሳበረክትልሽ በፍጹም የደስታ ስሜት ተውጬ ነው። እርሷም ለእኔ ካንተ የበለጠ ምንም አይነት ታላቅ ስጦታ የለኝም የጌታዬ ስጦታ አንተነህ ካለችው በኋላ ስጦታዎቹን በአክብሮት ተቀበለችው። መቁሩር ጌጣጌጦቹን አውጥቶ በአንገቷ በፀጉሯና በጣቶቿ ላይ አደረጋቸው። ምንም እንኳን ጌጣጌጦቹ በጣም ድንቅ ቢሆኑም የርሷ ቁንጅና በቃላት ስለማይገለጥ በውበቷ የተዋጦ መሰሉ። ይህን ካስተዋለ በኋላ መቅሩር ለራሱ እንዲህ አለ፣ አላህ የታላቅ ንግስና ባለቤት ነው። የጅን ለመሰለች የውብ ንግሥት የሚመጥን ምን አይነት ጌጣጌጥ ሊገኝ ይችላል? እንዲያው ዝም ብዬ ከጀነት አበቦች አንዱን ቀጥፌ ባበረክትላት ይሻል ይሆን? አሁን ደግሞ እስቲ ትንሽ ጀሃነም ውስጥ ስላለው ስቃይ እናወራ! አላህ ከአጋሪዎችና ከካሃዲያን የሰውና የጅን ጭፍሮች በእሳት እንዲጣሉ ፍርድ በሰጠ ቁጥር የጀሃነም በሮች ይከፈታሉ። አንድ ጊዜ ወደ ውስጧ ከገቡ በኋላ ስቃዩና ቅጣቱ ይጀምራል። ከዚያም ቀደም ብሎ በገቡትና በኃይለኞቹ መካከል ውዝግብ ይነሳል። ሌላው አይነት ውዝግብና ጭቅጭቅ ደግሞ በደካሞችና በኩሩ አምባገነኖች መካከል የሚፈጠረው ነው። ኃያሉ አላህ እንዲህ ይላል። ጠብና ጭቅጭቁ በመካከላቸው ሲጀመር ደካሞቹ ለመሪዎቹና ለኩሮዎቹ እንዲህ ይሏቸዋል፣ በእርግጥ እናንተ ያዘዛችሁንን ስንቀበልና ስንከተላችሁ ነበርን። አሁን ታዲያ ከወደቀብን ቅጣት ከፊሉን እሳት ከእኛ ላይ ታነሱልናላችሁን? መሪዎቹና በኩራት የተወጣጠሩት ደግሞ እንዲህ ይላሉ እኛ ሁላችንም በእርሷ ወይም በጀሃነም ውስጥ ነን። አላህ በባሮቹ መካከል ፍርድ ሰጥቷል። ይህ እንግዲህ አዳዲስ ምርመራቸውን በማጠናቀቅ እየተፈረደባቸው ወደ ጀሃነም የሚገቡ ሰዎች በመጡ ቁጥር የሚታይ ትዕይንት ነው። ደካሞቹ አስከታዮቹንና የበላይ የነበሩትን ግብዝ ሃይማኖት መሪዎች በተሳሳተ መንገድ ይዟቸው በመንጎዳቸው የሚያቀርቡት ወቀሳ ሲሆን፣ አስከታዮቹ ደግሞ ይህ የአሁኑ ክስ ሁላችንም በእሳት ውስጥ እየተቀጡ ሳለ መቅረቡ ስሜት የሚሰጥ ሆኖ አያገኙትም ሕያሉ አላህ ስብሓነሁ ወተዓላ በጀሃነም ውስጥ በተደጋጋሚ ስለሚከሰት ሌላ ትዕይንት ደግሞ እንዲህ ይላል በጀሃነም ውስጥ ያሉ ለጠባቂዎቿ መላእክት እንዲህ ይላሉ ጌታችሁን ለአንድ ቀን እንኳን ቅጣቱን ቀለል እንዲያደርግልን ንገሩልን መላእክቱም ይሏቸዋል በእርግጥ ወደ እናንተ መልእክተኞች አልተላኩምን ግልጽ የሆኑ ማስረጃዎችን ይዘው ነቢያትስ አልመጡላችሁም ምን እነርሱም ይላሉ በርግጥ መተውልናል። መላእክቱም ይላሉ እንደዛ ከሆነ በከንቱ ተጣሩ። የካሃዲያን ልመና ምንም ሳይሆን ስህተት ብቻ እንጂ። ይህ በመሆኑ በጀሃንም ውስጥ ቀቢጸ ተስፋ ይነግሳል። ምንም አይነት መልካም እድል ወይም የተሻለ ሁኔታ አይመጣም። እንዲሁም በሞት የሚገላገሉትም አይደለም። ይህ ነው ትክክለኛው የጀሃነም እሳት ተፈጥሮ። አሁን ደግሞ በጀነት ውስጥ ያለውን ምኞት እንመልከት። አንድ ጊዜ መቅሩርና ግብጻዊው ጓደኛው ከጀነት የሚያምሩ መናፈሻዎች በአንዱ ተቀምጠው ሲጨዋወቱ ርዕሳቸው በጀነት ውስጥ ስላለው ተድላና ፍጹም የተሟላ ደስታ ላይ አተኮሩ። በዚህ ጊዜ ግብጻዊው እንዲህ አለ፣ ሰው ሲባል ምኞቱና ፍላጎቱ ማብቂያ የሌለው ፍጡር ነው። ይህ ምኞቱን ለማሟላት ደግሞ ምንም መንገድ የለም ጀነት ከመግባት በስተቀር ምክንያቱም እዚህ ያለው ደስታ ማብቂያ የሌለውና ዘል ዓለማዊ ነው ወንድሜ መቅሩር ሆይ እባክህ እስኪ ምን እያሰብክ እንደሆነ አጫውተኝ መቅሩር ለትንሽ ጊዜ ሲያስብ ቆይቶ መናገር ጀመረ እውነቱን ለመናገር እኔ ታላቅ ግን ደግሞ ጣፋጭ በሆነ ብዥታ ውስጥ ነው ያለሁት አሁን አእምሮዬ እስካሁን ባልተፈጸሙልኝ ጥቂት ህልሞችና ምኞቶች ተጣቧል። ከየት እንደምጀምርልህ አላውቅም። ምናልባት አንተው ስለ ራስህ ምኞቶች ብትነግረኝ ሳይሻል አይቀርም። ግብፃዊውም እንዲህ አለ። ለእኔ የመጀመሪያ ደረጃ የሚሰጠው ምኞቴ ሙሳን ዓለይሂ ሰላም ማየት ነው። እርሱ በጣም ጠንካራ የነበረ ሰው ነው። አላህ ከእርሱ ጋር በቃላት ተነጋግሯል። እኔም የእርሱን ጠላቶች በመጋተርና የግድያ ሴራ ሲደረግብኝ በመቃወም ክብር ተቀዳጅቻለሁ። እንዲሁም ታላቁን የተከበሩ ነቢይ ሙሐመድን ዐለይሂ ሰላቱ ወሰላም እርሳቸው ባመጡት ቁርአን የኔ ስም ተወስቷልና ላያቸውን አፈቃለሁ። በመቀጠልም ኖህን፣ ኢሳን፣ ኢብራሂምን በሁሉም ላይ የአላህ ሰላምና እና ረህ ረህ ይስፈንና ባገኛቸው መኛለሁ። እነዚያን ታላላቅ ነቢያት ማግኘትና ከእነርሱ ጋር መነጋገር ወደር የማይገኝለት ደስታ ይሰጠኛል። እንዲሁም የሰውን ልጅ ታሪክ የቀየሩ ታላላቅ ስብእና የነበራቸውን የአላህ ሰዎች ባያቸው ደስ ይለኛል። አስበው እስቲ ከእነዚህ ነቢያትና የአላህ ምርጦች ጋር ሆኝ ብነጋገር ምን ሊሰማኝ እንደሚችል። እንደሚታወቀው ሁሉም ነቢያት በየዘመናቸው ላሉ ህዝቦች የተላኩት ከአንድ አላህ በስተቀር ሌላ ሊመለክ የሚገባው አምላክ የለም በሚለው መርህ ነው። ይህንኑም አላህ ይነግረናል። ሁሉም ነቢያቶች ለየህዝቦቻቸው ይህን ቃል አስጠንተዋል። የነበራቸው ሥልጣንና የኃላፊነት ደረጃ እንደየህዝቦቻቸው ብዛት፣ ባህሪና የነበሩበት ዘመን ይወሰን ይሆናል። ያስተላለፉት መልእክት ግን አንድ አይነት ነው እና አንተስ ምን ታስባለህ ውድ መቅሩር? አሁን አንተ በልቤ ውስጥ ያለውን ምኞቴን ሁሉ ስለገለጽክልኝ አላህ ከሻ ካንተ ጋር በመሆን የፍላጎታችንን በማግኘት እንደምንደሰት ተስፋ አደርጋለሁ አለ መቅሩር። በስተ መጨረሻ ስለ እርካታዎች ሁሉ ጫፍ ስለሆነው እናውራ። በጀነት ውስጥ ያለው ጸጋ ማለቂያ የለው። የጀነት ሰዎችም ቢሆኑ ከፍቅር በስተቀር በመካከላቸው ምንም አይነት ጠላቻም ሆነ ቂም የሚባል ነገር ፈጽሞ የሌለባቸው ናቸው። ይህ ፍቅርም ለሰው ልጅና ለፈጣሪያቸው በሚያሳዩት ስሜት የሚገለጽ ነው። ገንዘብን ፈጽሞ የማይጠቀሙ ሲሆን በአኳያው የፈለጉትን ነገር ሲሹ እሾታቸውን ያለ ምንም መስተጓጎል ይፈጸምላቸዋል። የኃይልና የሥልጣን ባለቤት የሆነው አላህ ስብሓንሁ ወተዓላ ከምዕመናን ለእነርሱ ጀነት ያላቸው ሲሆኑ ነፍሶቻቸውንና ገንዘቦቻቸውን በልዋጩ ገዝተዋቸዋል። የሰው ልጅ በቅኑ መንገድ እስከሆነ ድረስ ታላቅ የሆነን ጸጋ ያገኛል። በሌላ በኩል ደግሞ ማንም ሰው ቢሆን በሰራቸው መልካም ተግባራት ጀነት አይገባም። ምክንያቱም ጀነት እያዘቻቸው ሁልቆ መሳፍርት የሌላቸው ጸጋዎች በሙሉ ሰው ከሰራቸው መልካም ተግባራት ጋር ሲነጻጸር እጅግ በጣም የራቀ ዋጋ ስላላት ነው። በመሆኑም የሰው ልጅ ጀነት የሚገባው የፈጣሪውን እዝነት እስካገኘ ድረስ ብቻ ነው። አላ ስብሃነወተዓላ ይዘንለን። በብዙ የቁርአን አንቀጾች የሚወሳው በጀነት የሰው ልጅ ስለሚያገኛቸው ቁሳዊ ጥቅማ ጥቅሞችና ጸጋዎች ነው። በሌላ በኩል ደግሞ የሰው ልጅ ቁንጮ የሆነውን መንፈሳዊውን ጸጋ የሚቀዳጀው የፈጣሪውን ፊት ለመመልከት ከቻለ ብቻ ነው። ይህንኑ ጉዳይ በማስመልከት አላህ ስብን ወተዓላ ከአንድ ጊዜ በላይ በቁርአን ላይ ገልጿል። ነቢዩም ዓለይሂ ሰላቱ ወሰላም በተለያዩ ሐዲቶቻቸው ይህንን ጉዳይ በሚገባ አመላክቷል። ሁሉም አጋሪዎችና ካህዲያን ጀሀነም ገብተው ሲያበቁ እንዲሁም አማኝ የሆኑ ሁሉ በጀነት ውስጥ እንደገቡ የታላቅ ንግስናና ግርማ ባለቤት የሆነው አላህ ለባሮቹ ራሱን ይገልጻል። አላህ እንዲህ ይላል፦ ፊቶች በዚያ ቀን ብርሃናማና አንጸባራቂ ይሆናሉ፣ ጌታቸውን አላህን ስብሐነሁ ወተዓላ በማየታቸው ምክንያት። በዚያ ጊዜ አማኞች ጌታቸው እንደገለጸላቸው በስግደት መሬት ላይ ይወድቃሉ። ይሁን እንጂ አላህ ራሶቻችሁን ቀና አድርጎ፣ ባሮቼ ሆይ፣ ዛሬ የጠራኋችሁ እንድትሰግዱልኝ ሳይሆን እኔን በማየት የሚገኘውን ደስታ እንድትጎናጸፉ ብዬ ነው። ባሮቼ ሆይ፣ አሁንስ የምትሹት ነገር አለን ይላችኋል። ባሮቹም እንዲህ ይላሉ፣ ጌታችን ሆይ ከጀሃነም ቅጣት አድነህ በታላቋ የመደሰቻ ገነት አስገባህን። እነሆ አሁን ደግሞ አንተን በማየት የሚገኘውን ደስታ አጎናጸፍክን። ከዚህ ሌላ ምን የምንሻው ጉዳይ ይኖራል? አላህም ይላል፣ አዎ፣ አሁንም የሚቀራችሁ ነገር አለ ይላችኋል። እነርሱም ጌታችን ሆይ ምንድን ነው ይላሉ። እነርሱም ይላሉ በእናንተ ለዘላለሙ ተደስቻለሁ፣ ከእንግዲህ በኋላም